እሺ አሰላሙ አለይኩም ወረህመቱላሂ ወበረካቱ። አሽረካ ኢትዮ ተከታታይ ጓደኞች እንዴት አመሻችሁ? ደህና አመሻችሁን? አልሐምዱሊላህ ሁሉ ነገር ሰላም ነው። አላህ በያላችሁበት የናንተንም ሰላም በዚ ዝት ያርግልኝ። ከሀገር ያላችሁ ሀገራችን ላ ስኑ ታላ ሰላምን አንድነትን ያምጣልን። የአሽረካ ኢትዮ ተከታታይ የሆናችሁ ላይክ ሼር በማረከብ አገባበሉም የመሸባችሁ የረፈደባችሁ እነሁ ክርስቲያን ወገኖች ሰላም ሰላም ብያለው። የስልካን ዩቱብ ተከታታይ ሆናችሁ ላይክን ሼርን በማድረግ አበረታቱ እንላችኋለሁ። ዛሬ ደግሞ አንድ እህታችን በትዳሯ ላይ የደረሰባትን የሚሰጣቸው ስጦታ አሉ አይደል፣ ትዳር ውስጥ ሆናችሁ። እሷ ደግሞ ው ትዳር ውስጥ የሚታወቀው በአብዛኛው ጊዜ ከእናታችሁም፣ ከአባታችሁም፣ ከእህቶቻችሁም ከምትመለከቷቸው አበባ ሲሰጥ፣ ጥሩ ምላስ ሲሰጥ፣ ሽቶ ሲሰጥ፣ ወርቅ ሲሰጥ ነው። እሷ ደግሞ የምሰጠውን ነገር ታካፍለናለች ማለት ነው ሁላችንም በጥሞና እናዳምጠው ማለት ነው። የእሷ ስጦታ የስንቶቻችሁ ልብ ይሰብራል። የስንቶቻችሁን ደግሞ ቅስማችሁ ይሰበራል። ስንቶቻችሁ ወንድ ደግሞ እንዲዚህ ማነት ወንድ አለ ወይ ብላችሁ ብዙዎቻችሁም ደግሞ ትማሩበታላችሁ ማለት ነው። እችሄታችን ከሆነ ብዙዎቻችሁ ለብዙዎቻችሁ ትምህርት ለብዙዎቻችሁ ምንድነው ይሆናችኋል ብዬ አስባለሁ የኔ እሷ በምትነጋግረው ከአንድ አበቷ ስሙት ማለት ነው። እኔ ከምነግራችሁ ማለት ነው ፊ ሌላ ስጦታ ነው እና ትዳር ውስጥ እንደዚህ አይነት ነገር አለ። ብዙዎቹ ሴቶች ትዳር እንዲፈሩ የሚያደርጋቸው እንደዚህ አይነት ነገር ስለሆነ አንዳንዱ እንዲች ከቻላችሁ ለሚስቶቻችሁ አልጋ እንጂ ቀገጥ ትሆኑባቸው። ሚስቶቻችሁም መንከባከብ ከቻላችሁ ተንከባከቡ፣ ካልሆነ ግን በሰላም መፍታትን ሚያክል ነገር የለም። እንደዚህ አይነት ጠባሳ፣ እንደዚህ አይነት ቁስል አስቀርታችሁ እንትን ከማለት የምር በሰላም መፋታት ይሻላል። አሁን ሰዓት እንዲሁም ላጤ ላጤ ሆኖ እንደምኖር መስጥ የለም። ላጤዎች በዚሁ አጋጣሚ ተመስገንበሉ። ላጤዎች ተመስገንበሉ። ይኖር እንዲሁ ከሰጣችሁ ደናውን ከበደ ይስጣችሁ። ከዛው ስን ታሪክ ላካፍላችሁ። ምናልባት የውስጥን ታሪክ የሌላ ሰውን ነገር አውጥቶ ማውራት በሸሪያችንም ክልክል ይሆናል። ግን ደግሞ ምናልባት አንዳንድ ችግሮች ሲያወሯቸው ይቀጥላሉ። አንዳንድ ነገሮች ውስጥን እያማሉ። እናስቲ ላካፍላችሁ። ምናልባት እንደኔ ብዙ ሴቶች የተሰጣቸው ይኖራሉ። ከነዛም ውስጥ አንደኛው በአገባኝ በሶስት ቀን የሰጠኝ ስጦታ ሲሆን ሁለተኛው የመጀመሪያ ልጄን ነፍሰጥር ሆኜ፣ ሶስተኛው ሁለተኛ ልጄን በወለድኩ በአስራ አምስት ቀን የሰጠኝ ስጦታ ነው። አግብቼ ልክ በሶስተኛው ቀን እጄ ተመልሶ መስራት እንዳይችል ቅጥቅጥ ያደረገኝ ስጦታ ነው። ሁለተኛው ሁለት ሺ ዘጠኝ ግንቦት ሀያ ረመዳን ቀኑ እሑድ ነበር። ተራዊ ሰግጄ ስወጣ በር ላይ ጠብቁ በጠረባ ካነጠፈኝ በኋላ እግሬን የሰበረኝ ነው። መነሳት አልቻልኩም ነበር። ሌላም ሰው ሮጦ አነሳኝ። ይዘውኝም አስገቡኝ። የሚገርማችሁ ነገር ግንቦት ሀያ ሰብሮኝ ግንቦት ሀያ ሁለት ምጥ ያዘኝ ግንቦት ሀያ አራት ልጄን ተገላገልኩ። በአላህ እርዳታ እያነከስኩ እጄ ልጄን ይሽ መጡ። ሶስተኛው ልጄ ነው። ልጄ በአስራ አምስት ቀኔ ወገቤም መሀል ላይ ከፍሎ የቆረጠኝ ነበር። አሁን ሳወራችሁ ቀላል ሊመስል ይችላል። ለእኔ በጣም ከባድ ወቅት የምለባት ቀን ነበረች። በጣም ያማል። አራስ ነበርኩኝ። የነበርኩበት ሁኔታም ደግሞ በጣም በጣም በጣም ያሳዝን ሁኔታ ነበር። በጣም ያም ነበር። ለረጅም ጊዜ ወገብ ያመኝ ነበር እና ሰውዬ ነበር የምነሳው የዛች ቀን ከሱ መፋታትን ወርሳኩኝ ምክንያቱም የነበርኩበት ሁኔታ እንኳን ልመታ ልታቀፍ እንኳን የማሳሳበት ሁኔታ ነበር። ወልዳ በአስራ አምስት ቀን ወገቧ የተቆረጠች የመጀመሪያ ኢትዮጵያዊ ሴት እሆናለሁ ብዬ አስባለሁ። እና በጣም ያማል። ማለት ብዙ ጊዜ ለራሳቸው ሞከራለሁ ብዙ ጊዜ ያሳለኳቸውን ነገር ለመርሳት እሞክራለሁኝ። መደበቂያ ካገኘው ምንም ይሁን ይደበቃለሁ። ሰው የሚያየው ፈገግታዬን እስክሪን ሽቴ ብቻ ነው። ከላይ ያለው ከበሬን ብቻ ነው የሚያየው። ውስጤ ግን በጣም ደቋል። ልጆች አሁን አጠገቤ አይደሉም። እኔ ያለሁት በሰው ሀገር ነው። እነሱን የተውኳቸው ወልጅ አይደለም፣ በጣም ነው የምወዳቸው። በጣም ብዙ መስዋዕት ለነሱ ከፍዬ ያለው ለነሱ ብዬ ብዙ ተአምራት በቃ የሰው ልጅ ሊሰራ የማይችለውን ነገሮች ሰርቻለሁኝ በህይወቴ። ምናልባት በህይወት እንኳን ባልኖር ያሳልፍኩትን ነገር አሁን አያውቁም። የሆነ ቀን ግን የሚያውቁበትና የሚረዱበት ቀን ይመጣል። ምናልባት እኔ ኖሬ አላስረዳቸውም ያሳለፍኩትን ነገር ልነግራቸውም እራሱ አልፈልግም። አሁንም የሚያዩት ነገር ብዙ ነበር ያው ግን አይረዱም። ለልጆች ስል ብዙ መስዋዕትነት እንከፍያለው፣ ግን በጣም ከባድ ነው። ምናልባት እንደኔ በየቤቷ ብዙ ነገር የምታሳልፍ ሴት ትኖራለች። እንደዚህ አይነት ከባባድ ስጦታዎችን ከባሎች የምንቀበል ሴቶች እንኖራለን እና ወንዶች ግን የማስተላለፍላችሁ መልዕክት ሴት ልጅ ብርጭቆ ብቻ አይደለችም። አይንም ጭምር ነች። አላህ ሱብሃነ ወተዓላ ለሰው ልጅ መስገድ ይቻላል አይደለም። ብዙዎቻችን ግን ሸሪያን የምንረዳው በተገላቢጦች ነው አራት ማግባት ሲል እንደ ኩንታል መደራረብ አይደለም ሁሉም ነገር አካሄድና መስርዓት አለው ስንቶቻችንን እንደዚህ ሴቶችን የጎዳ ነው እኔ ሰውነት ላይ ያለው ጠባሳ ሁሉ ይድናል የአእምሮዬ እና የልቤ መቼ ማየድ ነው ሁሌም ከዛ ነገር ውስጥ መውጣት እፈልጋለሁ። ሁሌም መዳን ፈልጋለሁ፣ ግን ደግሞ አይምሮ ውስጥ የተሰነቀሩ ብዙ ነገሮች አሉ። በጣም የሚያሙ ጓደኛ፣ ዘመድ፣ እናት፣ አባት የማይረዳቸው ብዙ ነገሮች አሉ። ሰው የሚያዩ መሳቃችንን፣ ቆመን መሄዳችንን ብቻ ነው። ግን በህይወታችን እንደ አንድን የሚያደርጉ ጠፋ ሰዎች የወደፊት ህይወታችን ላይ ራሱ ምን ማድረግ እንዳለብን እንዳልናቅ የሚያደርጉ ጠባሳዎች አሉ። በጣም የሚያምሩ በጣም የሚያምሩ እና እባካችሁ፣ በተለይ ወንዶች ሴትን ለመጉዳት አታስቡም። ምናልባት ከኔ ተቃራኒ ብዙ አይነት ነገሮችን የሰው ልጆች ያሳልፋሉ እና ሰውን ለመጉዳት ከማሰባችን በፊት ያ ሰው ሲጎዳ የሚሰማውን ስሜት ስለማናቅ ልናቆም አንችልም። መቼም አንረዳውም። ሰው ከመጉዳት ብንርቅ። እኔ ዛሬ ህይወቴ ላይ በቃ የምንበላችሁ በጣም ብዙ ነገር እያሳለፍኩ ነው፣ ብቻዬን ማለት ነው። ዛሬ አልሐምድሊላ ጥሩ ቤት ነው ያጋጠመኝ፣ በሰላም እየሰራው ነው። ግን ብዙ ብዙ ደግሞ የማረሳቸው የአእምሮ ጠባሳዎች አሉ ከናለ ችዬ ሴት ልጅን አጥምቱ ሴት ልጅን ለእናትህ አዛኝ ከሆንክ ላገባህት ሚስት ሀዛኝ መሆን ለህት ሀዛኝ ከሆንክ ለሚስትህንም ሀዛኝ መሆን ነው ወንድሙ እኔ የምመክራችሁ ነገር ማለት ነው የእሷን ጨርስና ቆይ አስባለሁ ለቤተሰቦቻቸው አዛን ያልሆኑ ለእናት አዛኝ ያልሆኑ ለታናናሾች አዛኝ ያልሆኑ አንዳንድ ወንዶች በየቤቱ አሉ። ሴት ልጅን ለምንድን ነው እንደ አህያ ረግጬም አላስቀምጠው? ለምንድን ነው ሴት ልጅ ካገቧት ከዛ አህያ ናት ብለው ሴት ልጅን መብት እንደሌላት በቃ አስበው የራሳቸው መብት ብቻ የሚጠብቁ ወንዶች አሉ። ይሄ ደግሞ ህጉን በዲናችንም አይፈቅደውም እና ለዛ ስለሆነ ሴት ልጅ ነው የምትመት። ወንድ ወንዶች ደግሞ ሚቺ ይምታችሁ ብዬ አስተላልፍላችሁ። እኔ ሴት ልጅ አትምቱ። ሴት ልጅ በመመታት አይደለም የምትመከረው፣ ሴት ልጅ በመምከራት። እና እጅህታችን፣ ያው ስጦታዋን እየተናገረች በጣም ነው የምታሳዝነው። እንደው በዚህ እድሜዋ ሰው የሚያዩ ፈገግታዬን እስክሪን እስክሪን ፈገግታ ነው። እንደርሳት እሞክራለሁኝ። መደበቂያ ካገኘው ምንም ይሆን እደበቃለሁ። ሰው የሚያዩ ፈገግታዬን እስክሪን ሽቴ ብቻ ነው፣ ከላይ ያለው ከበሬን ብቻ ነው የሚያየው ውስጤ ግን በጣም ደቋል። ልጆች አሁን አጠገብ ያይደሉም። እኔ ያለሁት በሰው ሀገር ነው። በየቤቷ ብዙ ነገር የምታሳልፍ ሴት ትኖራለች። እንደዚህ አይነት ከባባድ ስጦታዎችን ከባሎች የምንቀበል ሴቶች እንኖራለን እና ወንዶች ግን የማስተላለፍላቸው መልእክት ሴት ልጅ ብርጭቆ ብቻ አይደለችም፣ ዓይንም ጭምር ነች። አላህ ስብሓን ወተዓላ ለሰው ልጅ መስገድ ቢቻል ለባል ሲል የባልን ክብር ሊያሳየን እንጂ ሴትን ዝቅ አድርጎ ወይም ሴትን እንድትረገጥ ማዘዙ አይደለም። ብዙዎቻችን ግን ሸሪዓን የምንረዳው በተገላቢጦች ነው። አራት ማግባት ሲል እንደ ኩንታል መደራረብ አይደለም። ሁሉም ነገር አካሄዳና ስርዓት አለው። ስንቶቻችን እንደዚህ ሴቶችን የጎዳ ነው። እኔ ሰውነቴ ላይ ያለው ጠባሳ ሁሉ ድኗል፣ የአእምሮ እና የልቤ መቼም አይድንም። ሁሌም ከዛ ነገር ውስጥ መውጣት ፈልጋለሁ፣ ሁሌም መዳን ፈልጋለሁ። ግን ደግሞ አእምሮ ውስጥ የተሰነቀሩ ብዙ ነገሮች አሉ፣ በጣም የሚያሙ ጓደኛ፣ ዘመድ፣ እናት፣ አባት የማይረዳቸው ብዙ ነገሮች አሉ። ሰው የሚያየው መሳቃችንን ቆመ መሄዳችንን ብቻ ነው። ግን በህይወታችን እንዳንድን የሚያደርጉ ጠባሳዎች የወደፊት ህይወታችን ላይ ራሱ ምን ማድረግ እንዳለብን እንዳናውቅ የሚያደርጉ ጠባሳዎች አሉ። በጣም የሚያምሩ በጣም የሚያምሩ እና እባካችሁ በተለይ ወንዶች ሴትን ለመጉዳት አታስቡ። ምናልባት እኔ ተቃራኒ ብዙ አይነት ነገሮችን የሰው ልጆች ያሳልፋሉ። እና ሰውን ለመጉዳት ከማሰባችን በፊት ያ ሰው ሲጎዳ የሚሰማውን ስሜት ስለማናቅ ልናቆም አንችልም። መቼም አንረዳውም። ሰው ከመጉዳት ብንርቅ። እኔ ዛሬ ህይወቴ ላይ በቃ ምን ልበላችሁ በጣም ብዙ ነገር እያሳለፍኩ ነው፣ ብቻዬን ማለት ነው። ዛሬ አልሐምዱሊላህ ጥሩ ቤት ነው ያጋጠመኝ በሰላም እየሰራው ነው ግን ብዙ ብዙ ደግሞ የማይረሳቸው የአእምሮ ጠባሳዎች አሉ ቀንና ሌሊት እንቅልፍ እንዳወስደኝ የሚያደርጉ ተዋቃችሁ ከስህተታችሁ ታቀቡ አላህን ፍሩ እና ሴት ልጅ አትመታም። ሴት ልጅ ምከራት። በሸሪያችን ከሆነ ነቢያችን የረሱ ሰለም ሴት ልጅን ያስቀየመ እኔን ያስቀየመ ነው፣ ሴት ልጅን ያስለቀሰ እኔን ያስለቀሰ ነው ብለው ተናግሯል። ነቢያችን የረሱ ሰለም ማለት ነው የእሳቸው ፈለጋ ለምንድን ነው ማንከተለው? አንዷን አስለቅሰ ዛሬ አንዷን ብታገባ ያውነ። እና ወንዶች ተቆጠቡ፣ ከእንደዚህ አይነቱ ነገር ማለት ነው ተቆጠቡ። እኔ እንደዚህ ምን አይነት ነገር የሚያደርጉ ወንዶች የቤተሰብ ስብእና የሌላቸው ወንዶች ናቸው። የእናት የአባት የእህት በቃ በተለይ ለእናታቸውና ለታናሽ እህታቸው ማዛኝ ያልሆኑ እቺ ደግሞ ምንድን ነው የምታለቃቅስብን? ባል የተወሰደ ብላ ይሄ ጀራ ወደዛ ባልፈረደበት ዘንድሮ ረከሰ አንዱ ባል ወሰደብኝ፣ አንዱ ባል ሊጎዳኝ ይላል። ድቁ ነው። እና በዚህ አይነቱ ነገር ደግሞ ብታቆሙ ደስ ይላል። ወንዶቹ ዬ ከዚህ አይነት ነገር ተቆጠቡ፣ ሴቶቹን አትምቱ እላችኋለው። የአሽረጋሚ ቶ ተከታታይ የሆናችሁ ላይክን ሼርን በማድረግ አብረታቱኝ። ቻው፣ ሰላም አሌይኩም ብያለው። የመሸባቸው የረፈደባችሁ ካላችሁ የደውል ምልክቷን በመንካት ቤተሰብ ምኖሙ ተቀላቀሉ።